ተፈቶ የሚመጣበት ቀን በጣም ሌላውን ሰው እኔ አዶናይ ለምንድን ነው የሚመቸው? ስለዚህ ትርኪ ምርኪ እኮ መታተር አሳልፈህ መስጠት ማለት ነው። ምን ሆና አላውቅም። ሰው እኮ የተመቸውን የሚመርጠው። ሕዝቤን በብሎክ ጨፈጨፈችው ነው ምላችሁ። ሁሉም የኢትዮጵያ ሕዝብ ይውደደኝ ይባላል። ድሀ ነው ሳይል ባለባበሱ ሳይነቅ ብሄሩን ከሰይፉ ጋር አሰናነሳችሁ ይበቃል ብለሽኝ፣ ትንሽ ማማሰያ በሞያሌ አድርጎ አርጎ አስገባኝ። ሰላም ሰላም፣ ቤተሰቦች እንዴት ናችሁ ልኝ ዛሬም እንደተለመደው ባበደና እናንተ ፈታ ዘና በሚያደርጋችሁ ሳይሆን በሚያስገርማችሁ ቪዲዮ ተመልሰን መተናል። ዛሬ እንግዲህ የሆነች ሴትዮ አለች። እኔ አላውቃትም። ብዙን ጊዜ ቲክቶክ ላይ ላይፍ ትገባለች እና ባለፈው አዶናይን ስትናገረው ሰማሁኝ። በተለይ በሰይፉ ፋንታሁንና በአዶናይ መካከል የተፈጠረ ያለመግባባት ችግርን እንደ ቴንሽን መሳ ሀሳብ እንዲሆንላ አርጋ ነው ወደ ላይቭ ስትሪም ያመጣችሁ ማለት ነው። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ አዶናይ ግን በጣም ተመጻደቀ። ያሳዝባችኋል። አዶናይ ግን በጣም ተመጻደቀ። አይ ሚስ ጆን ዳንኤል ተፈቶ የሚመጣበት ቀን ናፈቀኝ። አሁን እንደዚህ ብዬ በፍራት እንድናገር አድርጋችሁ። ጆን ዳንኤል ተፈቶ የሚመጣበት ቀን በጣም ይናፈቀኝ። እግዚአብሔር ምስክሬ አሁን ላይ በጣም ይተወጣጣሉ። አራንቺ ራስሽ ተረጋጊ። እናቱ የልጅ ደርስ ነው ይሄ ማለት ያያችኋት ነው። አነጋገሯ የመግባብ ማጠር ይታይበታል። ሁኔታዋን ደግሞ ስታስረዳ ነው በተረጋጋ መልኩ ቢሆን አሪፍ ነው። መረጋጋት አለበት። በጣም አራት አምስት አልበም ሰርቼ ለኢትዮጵያ ሕዝብ አስተላልፍ ያለው አራት አምስት የእርዳታ ድርጅት ሰርቼ ምናምን ብያለሁ።

እነዚህ ትርኪ ትርኪ አሳልፈ መስጠት ማለት ያን ሰው የአዶናይ ቪዲዮ ገብታችሁ ማየት ትችላላችሁ። ስለ ሰይፉ ፋንታሁን ያወራው ማለት ነው። በአክብሮት ምንም ነገር ለየት ያለ ነገር ያሳየው ነገር በስነ ስርዓት እሱን ባከበረ መልኩ ነው ያወራው። ግን እሷ ደግሞ አወራሯ እንዴት ነው? እሱ ሌላን ነገር አስመስሎ እንዳወራ አይነት ነገር ነው እያወራች ያለችው ማለት ነው። ሚዲያ ላይ ተቀብለዋል፣ ወደዋል፣ ጥሩ ነገር አሳይተሃል፣ ጥሩ ነገር አድርገሃል ነው ግን ደግሞ ሳይሆን በዚህ ደረጃ ላይ ከኔ እንደዚህ በመጀመሪያ ደረጃ ምን አድርጋለሁ? ሴትዮዋ ግን የለት ነው እየመሰለኝ ነው ያሉ የሆነ ስፒሪት ተጨምሮ አንዳንድ የቲክቶክ ቪዲዮ ሲሰሩ አለው። የሆነ ዳንሰኛ አለ እንደው የምታውቁት ከሆነ በጣም የሚሰራ እንደሱ ነው አኳኗ እየሆነብኝ አለው። ብቻ ወይ የአንተ ጭንቅላት በጣም ስማርት ነው፣ የአዶናይ ጭንቅላት በጣም ስማርት ነው፣ በጣም ጎበዝ ነው ጭንቅላቱ። ሳላደንቅለት አላሉም፣ ምክንያቱም እነግራቸዋለሁ። የትግራይ እናት ሳትነሳ ሳትረዳ ልጆቿ ዛ ጎዳና ሳትወጣ ቀርታ አይደለም። ባለፈው እነግራቸዋለሁ ዲቻ ጋር የሄደበትን ሪዝን። አይ በቃ በጣም ጭንቅላታችሁን ለሚዲያ ለመጠቀም ስትጀምሩ የምትጫወቱ ጨዋታ ይሄ ነው፣ በቃ አለቀ። ስለዚህም ላይክ እንደ ቢግ ዲልም አይታይም። ካለላይ ያደረግከው ሰው በሚዲያ ታሳያለ፣ ሜክ ታደርጋለህ፣ ምናምን ላይክ ዋው ምናምን ታ ሚድን ያው የኛ ህዝብ ትንሽ ነገር ዲኮር እንደዚህ የሆነች ነገር የታየ ነገር ስለሚወድ ካሁኑ ቡና እንድትበጣጠስ አደረጉ እንጂ ትላንትና እኮ እዛ ቁጭ ብላክ ሰይፉ ፋንታሁን ላይ መቅረብ ፈልጋ ነው ስትማጸን ነበር። ዛሬ ላይ ግን ሀይ ሆን አድናቂ ምናምን ጎበዝ ምናምን ብራቮ ጀግና ቴዲ አፍሮና አዶናይ ላይ ምናምን ስትባል ሮፍናንን ስትተች ዋ ቶች ኮ ምናምን ሲባል ላይ በጣም ራስ ጭራሽ ሰይፉ ላይ ከሰይፉ ጋር ስላነጻጸርክ እያወዳደርኳቸው አደለም። ሲጀመር ከሰይፉ ጋር አትወዳደርም። አትወዳደሩ። በመጀመሪያ ደረጃ ሪስፔክት ሰተን ያወራው አሁን ሪስፔክት ሰተን ያወራው ነገር ግን ለተሳዳቢ እና ለተችዎች ነው አሳልፈ የሰጠኸው ንግግርህ ንቀት የተሞላበት ሆኖ ግን አክብሬ ያለው ግን እናት ጨዋታ አይነት ጨዋታ የተጫወትከው እና በጣም ነው የሚደብረው። አዶ ተረጋጋ። በጣም ተረጋጋ። በጣም ተረጋጋ እና አይሚስ ጆን ዳኔል ተፈቶ ወደ ቲክቶክ አለም መጥቶ ያ ጊዜ ናፈቀድ ያ አሁን አንተ እያሳየው ያለውን ድንቀት ይሁን ምናምን ላይክ ላቭ ላቭ ሶማች ምናምን አይነት ጨዋታ ይ በጣም ተወዳጅ የሚለውን ጨዋታ ጆንዳኔል መጥቶ የማይበት ጊዜ ከማንም በላይ አሁን እያሰብክ ያለው ጆንዳኔል መቼ ነው የሚፈታው የሚለውን ነገር ምክንያት ይህ ህዝብ አይኖ ስለማውቀው ማለት ነው። እና አዶናይ ፕሊዝ ተረጋጋ ሁሉ ነገር ላይ ፊት የምትለው በቃ ትወድሃል ትወድሃል ነው። ግን እራስህን እንዴት እንዳየው አላውቅም። በጣም እኔ በጣም ደብሮኛል። አድንቄ ያለው ክብ ያለው ጎበዝ ብያለሁ ምናምን፣ ግን እየልክበት ያለው ነገር በጣም ነው የሚደብረው። እሷ ራሱ ምን እንዳሰበች አላውቅም፣ ግን አዶናይሆን እንትናንም ተቸዋለች ሮፍናንን፣ ሮፍናንን አዶናይ ምንም የተቸው ነገር ሮፍናን ያን ቪዲዮ ሪፖስት ስላደረገው እሱ ገብቶ ስርዓት ባሉ መልኩ ሮፍናንን ስለሚወደው እሱም ባከበረ መልኩ አድርጎ ነው ለሮፍናን ያስረዳው ማለት። ሲቀጥል ደግሞ አዶናይ ከሰይፉ ፋንታሁን ጋርም ልወዳደር አላለም። እስካሁን ሚዲያው ላይ ገብታችሁ ብትየው አንደኛውም ቪዲዮ ላይ ከሰይፉ ጋር ልወዳደር እኔ እንደዚህ ነው ምናምን ያሉበት ነገር፣ ሴትዮዋ ሌላ ታሪክ ውስጥ ከተተችው ማለት ለተመልካች ሳልፎ የሆነ እንዲዘረጠጥ ወይም ደግሞ መረጃው በሌላ መልኩ ለሰዎች እንትን ተላልፎ ምናምን ሌላ ነገር እንዲፈጠር ባለው መልኩ እያስረዳቻለች እሷል እንጂ ምንም አዶናይ ይህን ያህል ምንም ያደረገው ነገር የለም። ምረጡኝም አላለም። ቦታርኩኝም አላለም። ሰይፉ ፋንታሁን ጋር ምናምን አላለ። የሌለ ነገር ነው አምጥታ ያወራችው ማለት ነው። እና አንዳንድ ቲክቶክ ላይፍ ላይ የሚገቡ እንደዚህ አይነት ሰዎች ደግሞ አንዳንድ የሆነ ለእይታ የሚሆናል ለሌላ ነገር በጣም ታዋቂና ሰክሰስ ላይ ያሉት ሰዎች ለመዘርጠት የሚሞክሩ ሰዎች አሉ። ቲናስ ምንም ሳይጠሩ ሳይጨሩ ራሱ ስ አዶናይ የመመረጥ አደኑና ይገባዋል። በዚህ ዓመት ስላሉ ብቻ ብሎክ እያደረገቻቸው ትገኛለች። ማለት ዩቲናስ ብሎክ አረገችኝ፣ ብሎክ ህዝቤን በብሎክ ጨፈጨፈችው ነው የምላችሁ። ወ ጉዴ ነው። አን ብሎክ አድርገሽኝ ምን ልበላ ነው? ምን ልጠጣ ነው? ምን ሆና እንደሆነ አላውቅም። ሰው እኮ የተመቸውን የሚመርጠው ሁሉም የኢትዮጵያ ህዝብ ይውደደኝ ይባላል እንዴ? እኔ አትመቸኝም፣ በቃ አሁን በዚህ ባህሪዋ ብቻ ማለት ነው። ኢጎ ያለበት ሰው ከሆነ አልወድም በቃ። የምሬን ነው የምነግራችሁ እንዲህ በቃ እኔ ብቻ ነኝ ሰው የሚል ሰው እኔ አይመቸኝም። ሌላውን ሰው እኔ አዶናይ ለምንድን ነው የሚመቸን? እኮ ምክንያት እኮ አለን። ሁላችንም ሰው ድሃ ነው ሳይል ባለባበሱ ሳይነቅ፣ ብሔሩን ሳይመርጥ፣ ሃይማኖቱን ሳይመርጥ ሁሉንም ሰው እኩል ስለሚያይ ነው። ገብቶቸዋል። ሁሉም ሰው የወደደው ለዛ ነው። ሌላ ተአምር የለም። እና የሚሰራቸው ኮንተንቶች ደግሞ ያንን በትክክል ፕረዘንት ስለሚያደርጉ በደንብ ይገልጸዋል ያንን ማለት ነው። እና በደንብ ቪዲዮ ክሬት ማድረግ አቅሙ ራሱ በጣም የሚገርም ስለሆነ ስለሚችል ስለ መልካምነቱ ብቻ አይደለም እኮ ፣ መልካምነቱን እንዴት ማሳየት እንደሚችል ራሱ ኮንተንት እንዴት ክሬት ማድረግ እንዳለበት ራሱ ስለሚያውቅ ገብቷችኋል ለዛ ነው እንዲ። አሁን ቤተሰብ እኔ እዚህ ቪዲዮ ላይ አስተያየት ለመስጠት ያክል ዩቲናስ ብሎክ ማድረቋ አንዳንዴ እኔ ልክ ይመስለኛል። ለምን ካላችሁ አንዳንዴ ብዙ ሰው ለአንዱ ብቻ ይወገንና ከዛ እነዚህ ሳይድ ያለው ሰው ደግሞ በጣም መጨናነቅ ምናምን ይጀምራል። የዛ ታይም ላይ እንግዲህ ያለው አማራጭ ስክሮል ባረገ ቁጥር እንደዚህ አይነት ሰዎች የሚመጡለት ከሆነ ያው ያለው አማራጭ ብሎክ ማድረግ ስላችሁ፣ አስቡ። ዩቲናስ ከአዶናይ ጋር አልተፎካከረችም፣ ከዚህ በፊትም አልተፎካከረችም። ብዙ ጊዜ ለዛ ቦት ለመደረግ ሲደርሱ እነዚህ ሰዎች ቦት ይደረጋሉ። ተወዳሩ ሸነፈ ይባላል። እዩቲናስ በፊትም እኮ የእጩ ነበረቻል እንዲ በባለፈው ጊዜ ግን አሁን ላይ በጣም ያን ያህል ቴንሽን ሁለቱ ላይ ሆነና ያዱ ላይ በጣም እየከፋ ሲሄድ ሳት የዩቲናስ ደግሞ እንደዚህ ያደረገች እንደዚህ የሆነች ምናምን የሚባለው ቪዲዮ እየበዛ ይመጣል። የዛ ታይም ላይ የዩቲናስ ማድረግ ያለባት አማራጭ ምንድነው? ወይ ቲክቶክ አለመጠቀም፣ ወይ እንደዚህ የሚመጡላትን ቪዲዮዎች ብሎክ ማድረግ። ሌላ ምንም አይነት አማራጭ የላት። እናንተ እዚህ ቁጭ በሉ፣ ቲክቶክ ውስጥ መሸታ ቤት ተከፍቷል፣ ያውም የራሱ አዝማሪ ያለው ከፍተኛ መስተንጉድ ያለው

ሰፊ ነው ይለኛል። እሱም አላረፍም ተመልሶ ተቀበይ ተቀበይ አባይን በጀልባ ሲሻገሩ ባይ በዋና ገባሁኝ መከራዬን ላይ አሁን ያለው ከሌላ ተቀበያላል ይበቃል ብለሽኝ ትንሽ ማማሰያ በሞያሌ አድርጎ አስገባኝ

ጀለስ እዚህ ጋር ጠላቅ እጅ ልኝ ብሏል። በሚያሳዝን ሁኔታ ደግሞ የቤቱ ባለቤት መጣችና ጠላ ጨርሰናል ብለዋል። ከዛ ሰውየው አረ ተይ ለቤቱ አዲስ እንግዳን ምናምን እያለ ከዛ ባስገባው ማስተዛዘኛ መሰረት የቤቱ ባለቤት በቃ ጠጅ ቅዱለት በኔ ውጭ ብላ ሰውየው ጠጅ ተጋብዟል ማለት ነው። ሙክ ብሏላል አረ፣ ወይ ነው ዘው ሰው አረ ታውኝ ሊላንድ ሰው ቪዲዮ እንግዲህ እንዳያችሁት ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ብቻ ያው ፈንሻ እየበለው ብዙ በሎባችሁ መሰለኝ ብዙ ምሪያት አላደረኩኝ፣ ግን ከወደዳችሁት ቪዲዮ ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ደግሞ በቪዲዮ ላይ ያላችሁ ኮመንት ላይ አስቀምጡልኝ። በሚቀጥለው ባበደና በሚገርም ቪዲዮ እስክንመለስ ድረስ